ነው እኔን እየወቀስሽኝ ነው እንዴ ደሞ ከእጅ ካመለጠችው ይች ልጅ ሴት ልጅ ገፍቶ መውጣት በጣም መጥፎ የሴት ልጅ እንባ መጥፎ ነው ሴት አታልቀስ ሴት ልጅ እንባ መጥፎ ና ሳፍገባችሁ ሳፍገባችሁ በእናንተ መሀል ምንም የሚገባ አይመስለኝም ነበር ነስና እናንሄድ እግሮ ላይ ወደቅ። የትም መምራት ነው ያለብህ። ደግሞ ሴትን ገፍቶ መውጣት በጣም መጥፎን መጥፎ መጥ አይበጅህም። የምሰራው አይሳካም። የምታገኘው አይበረከትም። ሴት ልጅ እኮ ከወለድሽ በኋላ ስንት ነገር አለ ማጥባት አለ በዛ ላይ ሰውነት ተሰንጥቃንም ቶሎ ተቆርጣንም ቶሎ ስንት ነገራል። የኔን ማናቶት ያለኔ ማናውቆት

መሆን የለበትም። መሆን የለበትም። ያ መሆን የለበትም። አሁን ሺ ቁጭ በይ፣ ከመንገድ ነው የመጣሽው። ሆነው ባልሆነው መጣላት አያስፈልግም። ደግሞ ልጅን አፍን ነገር ተሸክማ መውጣት አለባት። ልጅ ውጭ አላልኳት ደነው ልጅ ይዞ ከቤት ይወጣል። አብራችሁ ነፍታችሁ አይደል እኔን እዚህ የደረሳችሁ ነው የወጣሽው። ስንት ስንት ቤተሰቦቿ እንዲህ እንትን ብላ ገፍተራ ገብታ ትዳር ብላ ከአንተ ጋር አኖራ መጣላት አለባቸው። ነገር በጣም ቤትሽ ነው። ቢያንስ ቤትሽ ውስጥ እንዳፈላችሁኝ ብዬ ነው እኔ እንትን ያልኩትኝ። ያልገባሽ ነገር አለ። ምን ሆነ? የለበትም አለ። በዚህ ደረጃ ሆናችሁ ትዳ ፋታት ረት ትገርማላችሁ። ነው ምን ራሷ ሰምተህ እኮ ነው ካልገኝ የመጣችው፣ ምክንያቱ ምንድን ነው? የመጣያችሁ ምክንያት ምንድን ነው? ኧረ እኔ እኔ አልገባኝም። እኔ ዝም ብሎ በሆነው ባልሆነው እንቡር የምትለው በሆነው ባልሆነው እንቡር የምትለው እንዴ፣ ይህ ቀላል ነገር አይደል? መነሻው ምንድን ነው? ምን አርጋት ነው? ምን አርጋት አረ እኔ ምን አረጋታለኝ? እኔ እንዴ ጠይቂያት። ምንም ሳታደርጋት ትዳሩን ትቷ ነገርልጅዛቶጣ ያደረግኩች ነገር አለ ለአንቺ ከማሰብ አንቺን ከመከባከብ ውጭ ምን ያደረኩት ነገር አለ? ትታኛ፣ ሁሉ ቀን ያደርክ አይደል፣ ገና ስልክ የሆነ የሴት ድምጽ ሰማው ብሎ እምቡር። ምንድን ነው እንዴ? እኔ ሰው ነኝ፣ ከሰው ጋር ግንኙነት ሊኖረኝ አይችልም? መናገር ነው ይህች። እኮ እንደዚህ አይነት አብረን መንሰራ ወይ ነገር በግልጽ መናገር አለብህ። ሰውን እኔ እንደ ሴት እኮ ቁጭ ብለን እንድታረጋጋኝ ይፈልጋለሁ፣ እንደምትወደኝ እንድትነግረኝ ይፈልጋለሁ አይደል እንዴ። ለጂዜ ብቻዬን ቤት ውስጥ ደግሞ ምን ይውጠኛል? ስለዚህ ተነስቼ ወጣ አሞኝ እንኳን እኮ ተረጋግተህ ልታወራኝ አልቻልክም ነበር። ተረጋጊ ብለኸኝ ነው የምትወጣው። ሁሉንም ነገር እየሸሸነኝ ነበረ። እንደ መረጋጋት ስትይ እኮ ነው ማረጋጋሽ ነው። ከአንተ ውጭ እኔን ሊያረጋጋኝ ማንም ይችላል። አሞኝ ራሱ እኮ ሳያድር ነው በቃ ተረጋጊ፣ እንደዚህ ማውራት አልፈልግም ብላ ነው የወጣኸው አይደል? ምን ማለት ነው? እኔን እየወቀስሽኝ ነው እንዴ? ምክንያታችን ነው። እኔ ደረጃ ማለት በአንተ እንዴት ማለት አልገባኝ። እኔ ምን አረግኩኝ? ሆነ አንተ ከቤት ትቶ መውጣት የጀመርከው አይደል? አንተ ነው ውጭ ማድረግ የጀመርከው። ስለዚህ ልጅ በኩለ ሌሊት ተጣላና ነው ጣለችኝ። በኩለ ሌሊት ወታሷ ምን ሊደርስባት እንደሚችል ማሰብ ይሳናታል እሷ። እኔ ለማን አስቤ ነው በዛ ሰዓት ወጥቼ ነው ሰው ቤት አንኳኩቼ ማደር? እኔ ራሱ ለእኔ እኮ ከባድ ነው አይደል? እንዴ ታረዱ ምን እንደሆነ። እናንተ በኩለ ሌሊት ምን አጣላችሁ? ምንም በቃ ምንም። ከወለደች በኋላ ምንም ሰላም እየሆንን አይደለም። እንት ልጃችሁን ስታተጽናኑ እንደዛ አላልኩም። እኔ በጣም ነው ደስ የሚያኝ ባለው ነገር እየተፈጠረ ባለው ነገር ደስተኛ ነኝ። የዚህ ሁሉ አመት ፍቅራችሁን የተወሰዳችሁት እስቲ ንገሪኝ። ከልጅነት ጀምሮ የያዛችሁትን ፍቅር የተወሰዳችሁት አሁን እና የመጣላቱ ደረጃ ላይ ከምን ው ደረሳችሁ? የመፋታቱ ደረጃ ከምን ው ደረሳችሁ? እስቲ ንገሪኝ። ምንም ያጣላ ምንም ያፋታ ነገር መጣ። አንተ ትብስ አንቺ ትብሽ ተባብላችሁ መኖር ስትችሉ እስቲ ንገሩ። አንተን ሳሳድግ እንደዚህ ያሳደግኩት ሴት ልጅን አክብር፣ ሴት ልጅ እንዲናት፣ ሴት ልጅ እንዲናት በትንሽ ነገር ቅስሟ ይሰበራል፣ ያልኳቸው ያሳደግኩት እየመከርኩ ደሞቼ ነበርክ። በጣም ይችል ነበር። አሁን የተወሰድኩ መቻል ልጅዛ ውቡ ስትወጣ ዝም ያልከው እንዴት አስችሎ? ችሎታ የት ሄድ እሷ እስክትወጣ ድረስ ምን አስጠበቀ? ትችል ነበር አይደል? የሴት ልጅ ክብር አለ። መንገድ ላይ ወንዱ ሴቷን ሲመታ ለመታ ለምትደባደብ ሰው አለ ማታካት ሴት አይደለም፣ የራስህን ማለት እንደዚህ ምን ላድርግ? አሁንም ቢሆን እኮ እሱ ለሷ ክብር ስላለኝ እኮ ነው ቤት ውስጥ እንድትሆን ያደረኩት። በቃ ጥፋተኛ አንተ ነህ አልኩ እኮ። አሁን ቀድመ መውጣትን ምን አመጣ? ተጣላችሁ፣ ተጣላችሁ ችለህ ብታድር ኖሮ ይዛለት ይረግባል ሴጣኑ በቃ። እስክትወጣም አይደርስም እሷም ልጅ አንጠልጥላ

በክብር አድገ ካደገው እንዲበላሻ አብሻኔ ምንም እኮ አላደረገኝም ግን ድንጋት በተፈጠረ ነገር ተቀያየረብኝ ማለት ስሜቱን በግልጽ አይናገርም። ስለ ወደፊት ስናወራ ስቲቆያ እንደምኑ ይላል። እና ደግሞ በቃ ከተፈጠረው ነገር ይበልጥ ነገሩን ያገነነው በቃ ከቤት ሲወጣ ነው። እኔ እንደዛ ሆኜ በዛ ስሜት ከቤት ጥሎኝ ሲወጣ በጣም ከፋኝ። አንቺ ከባሞጣቱ ሲወጣ እነሱ ወጥቶ እኔ እንዴ ኖራል ነው የሚለው። ተስበል ገባሽ ገባሽ ግንቻ ያው ልጃችሁን ነው ማየት አንቺ ልጅሽን እያየሽ ሴት ናት መቼም፣ አይተሽ አልቆስልም አይሆንሽ ቆሰውነት ሽ የተቆረጠው አንቺ ነው። ወንድ እኮ ምንም እንትን እና አካል የሚጎሉ የሴት ነው። ስለዚህ አንቺ ልጅሽን አይተሽ ኑሪ። ካሁን በኋላ እንዳያደርግ ቆጥዋለሁ እኔ እሱንም እመክረዋለሁ። ካሁን በኋላ ምንም አይነት ጠብ አይኖርም።

ትዳራችን እንዲፈርስ አልፈልግም። ግን በቃ የሆነው ነገር ሁሉ ሁለታችንም በንዴት ሆነ። ስንገናኝ ምንም ልንስማማ አልቻለም። እሱም ስሜታ ይሆናል፣ እኔም ስሜታ ይሆናል፣ እኔም ስሜታ ይሆናል። ሌላው ደግሞ በቃ እንዲረዳኝ ስሜት እንዲረዳኝ ነው የምፈልገው ሌላ ምንም ነገር የለም።

አንተ እንደዚህ ነው። ምን ላድርግ ምን ላድርግ ቻን ነበርኩ። ሲንገር ሴት ልጅ እኮ ከወለደች በኋላ ስንት ነገር አለበት። ማጥባት አለ፣ በዛ ላይ ሰውነት ተሰንጥቃ ነው የምትወልደው፣ ተቆርጣ ነው የምትወልደው። ስንት ነገር አለ። እሷ ያ ያ ይሰማታል። አንተ ሌላ ጊዜ ታዝና ነበር እኔ አሁን አላዝንም አልኩኝ። በጣም ኮኖ እያገዝኳት ያለሁት ክሌላ ሰው ሆነች፣ በቃ ተቀያየረችብኝ። ምን የለበትም መቻል አለብህ እንዴ አይደለም እኮ ነው ያሳደግኩህ። አይደልኝስ ምን ምን ልሆን ብለን ስሜቱን አይነግረኝም። እንደ ሚስት አይተኛ ትረዳኝም እንዴ ያለሁበትን ነገር መረዳት ለሷ ይከብዳታል። ስሜቱን እዛ ዕለት እኮ ብታድር ኖሮ ይበርድ ነበር። ማደር ነበር ፈለገ ብትጣሉ ማደር እኩለ ሌሊት ወታም እንደሚገጥማት ይታወቃል። ልጅ በዛ ላይ ልጄን ይዤ ነው የምሄደው ነው የምትለው የሆነ ነገር እንትን ሲል ልጄን ይዤ ልጅ ልጅ ተሰንጥቃለእኔም ልጅ እኮ ነው ለእኔም ልጅ እኮ ነው አለ ቢሆንምታንም አታረቅ አሁን ጥንበልና ቻል ኑሩ ኑሯችሁ ሰው ቀንቶባችሁ የምትኖሩ ሰዎች እነዚህ ልጆች እንዴት ሆነው ኖሩ የምትባሉ ልጆች፣ አሁን በዚች ነገር ተጣልታችሁ ይፍረስ ትዳር አርጎ ከባድ ነገር፣ በጣም ከባድ። እናንተ እንደ ቀላል አይታችሁት፣ ግን ከባድ እነዚህ። አሁን ታረቅና እሷም ትግባ ልጇን ይዛ። እኔ ማሻ ከቤት እኔ ኖር ቤት እንዳለኝ ትዳር እንዳለኝ ምንም ነገር እንደሌለኝ ሰው ቤት ነው እንት ነው አልኩት። ያ ቤት ምትመራ አንተ ራስን መምራት ብሎ መውጣት መውጣት ምንድነው ወጣት ቤትህም መምራት ነው ያለብህ። ደሞ ሴትን ገፍቶ መውጣት በጣም መጥፎ መጥፎ፣ አይበጅም። የምሰራውም አይሳካም፣ የምታገኘውም አይበረክትም። ሴትን ልጅ ገፍቶ መውጣት በጣም መጥፎ። የሴት ልጅ እንባ መጥፎ ነው እልህ የለም? ሳሳድግ ሴት አታልቀስ፣ የሴት ልጅ እንባ መጥፎ ነው እንባ መጥፎ ነው ስል ሰምተኸኝ አታውቅም ነበር ሁሌ። እና ሴት ልጅ ካለቀሰችብህ ነገድክም፣ ምንም ሰራህም፣ ረዴትም በረከትም የለውም። ለምን ሴቷን አስለቀሳት? አለ ሴት ገፍተወታል። የሴት ልጅ እንባ መጥፎ ነው። እንደዚህ ራስህን ጠብቀህ አባወራነህ፣ እንዳባወራነትህ ቤትህን ይዘህ ኑር ችለህ ሰዎችን ተቻችሎ መኖር። በቃ አንድ ነገር እንትን ማለት የለም። በቃ ሴት ተናገረችኝ ብሎ በለቆ አለ። እኔ እኮ ተረጋጋቢ ግን እሷ ባሰባት። እኔ ቤት እያ አደለም። በቃ ቤት ውስጥ ቁጭ ስበት እኔን ስታየኝ ስለምትናገር ስለምትናደድ ተረጋጋ ብዬ ወጣው በቃ አይባልም ተረጋግቶ መውጣት ተረጋጋ ብሎ ቤት ለቆ መውጣት አይቻልም ብትጣሉ እንኳን ከዚህ ከአልጋ ብትወርድ እዚች ጋር ነው መተኛት በቃ ለምን የዛኔ ሴጣን አይገባም በመሀላችሁ ባልና ሚስታጣላና አልጋ እንኳን ለይቶ ይተኛል አይተኝም እግዚአብሔርም አይለው ለምን ሴጣን ይገባል? አንተ ለቀ ሄድክ፣ ከዚህ ወረድ ለቀ ሄድ፣ ከወጣ በቃ ሴጣኑ ገባ። ሊባስ እንድትጣለ ያደርጉ። ስለዚህ ሴትን ልጅ አክብር፣ ያዝ፣ አታልቅስብህ። የምሰራው ረዴት እንድታገኝ፣ የምሰራው በረከት እንዲያገኝ፣ ወጥተህ እንዲሳካልህ ሰራለሁ ብለ ወጣው። እንዲሳካልህ ሴትን ልጅ አክብር፣ አታልቅስብህ። አትታል ሴት ልጅ እምባ በጣም መጥቷል። ውይ ሴት ያለቀሰበት ትባላለህ። እንደ ምኑም ምኑም ተጠፋፍቶብህ ስትኖር ነው። ውይ ሴት ያስለቀሰ ሴት ልጅ እምባ አለበት ይባላል። እዚህ ራስን ጠብቅ። በቃ አሁን አንድ ነገር ልንገርህ፣ አደለ ሴት ልጅ ወልዳለች ብለው እንዲሆናለች ብሎ ቃል ለማድረግ አያስፈልግም። ስማኝ፣ ሴት ልጅ የምትፈልገው አንድ ና አንድ ፍቅር ብቻ ነው፣ ፍቅርና መጽናናት በቃ ፍቅር ካገኘች ምንም ነገር አትፈልግም። ሰላም ነው ደግሞ ከእጅ ካመለጠችው ይች ልጅ ታው የደም ባታል ክሰል። እንደገና ደግሞ እናንተ እሷ አንተም ገንዘብ ነበረ፣ እሷ ገንዘብ ነበረ፣ ትዳር ስትይዙ አነበራችሁ? እነዚህ ልጆች ትዳር የያዙት እንዴት ሆነው ሊኖሩ ነው እየተባላችሁ አንበራ። እሺ አሁን እግዚአብሔር ይመስገን ይሄን ሰጣችሁ ሰጣችሁ፣ ወዲህ አንገት ደፍቶ መብላት አይቻልም? ሴትም ማስለቀስ ምንድን ነው ሴት ልጅ ገንዘብ አለ ፍቅር ነው ትፈልገው ፍቅር ብቻ ምንም አይኖራችሁ ቤት ውስጥ ተሳስቃችሁ ተፈቃቅራችሁ ከአደራችሁ አታጥሩ? ምንም አይኖር ምንም መኖር ይቀር ሌላ ሌላው ትርፍ ነው ዋናው ፍቅር ነው አታስከፋት ምናት በላት ፍቅር ስጣት ችሊት ተጎታለች እና ወልዳለች። አንድ ፍቅር ስጣት፣ ዋናው ፍቅር ነው። ፍቅር ስጣት ይችልኝ ሰላም ስጧት። ኖር አሁን ተስማሙ። ይቅር በላት፣ እግሯ ላይ ውደቅ። ያጠፋው ነገር ካለ ካሳት፣ ከዛ ታረቁ። እኔም ከመንገድ ነው የመጣሁት፣ ደክሞኛል፣ ልረፍ። እናንተ አሁን ታረቁልኝ እና ስናንሄድ እግሯ ላይ ወደቅ፣ ቀርባላት የሰማይና በልሻን ተነስ። በፍቅር የምትኖሩ ልጆች እንትን እያላችሁ ቲክቶክ ምን እያላችሁ ተላቃችሁ ለቃችሁ ሳፍከባችሁ ገባችሁ። በእናንተ መሀል ምንም የሚገባ አይመስለኝም ነበር በላሁን ተነስ

እንዴት ዳር ቀልድ አደለም እኮ እሞ ፍቅር ሲኖር ነው ሁሉ ነገር የሚመጣው። ስትፋቀሩ እናንተ ተፋቅራችሁ ምሰሩትን ስራ ተሰሩ ረዴቱም በረከቱም ይመጣል፣ የሰራችሁትም ይባረካል። ውስጣችሁ ግን ሰላም ከሌለው ትሰሩትም አይበረክትም፣ ረዴትም የለውም። ስለዚህ ምዝጊያ ቤርስታችሁ ተድሯችሁ ተፈቃቅራችሁ እንደ ድሯችሁ ትዳራችሁን ምሩ። በቃ ልጃችሁን አሳድኩ እዚህ አሁን ከአሁን በኋላ አንድ ጣ አንድ ተጣላን አንድ ተነጋገርን መስማት የለብኝም። አንተም ቻ አይነት ቻል፣ እሷም ትቻል ናችሁ ኖሮ በቃ ምን እናንተ ምን የሚያጣላ ነገር አለባችሁ? ለፍታችሁ አገኛችሁ እግዚአብሔር ይመስላል እሱ ረዴት በረከት ይስጠን ብላችሁ እግዚአብሔርን እየተለማ እየተማጸናችሁ አንወርም ጀር መድኃኒዓለምን እየለመናችሁ በቃ ከእሱ ረዴቱን በረከቱን ይስጣችሁ እና ካሁን በኋላ ምንም ጠብ በመሀላችሁ እንዳይ ሴጣን በመሀላችሁ እንዳይገባ እናንተ ራሳችሁን ትን ለማለት ያብቃችሁ። እግዚአብሔር ይስታችሁ፣ እግዚአብሔር ያክብራችሁ ክበሩ። ወለዳችሁ ይደግ አድጎ ለጧሪ ቀባሪ አድርገው፣ እናንተም ትልቅ ደረጃ ደረሱ። ቅዱስ ገብርኤል ያሰባችሁትን የሻታችሁትን ይስጣችሁ፣ ረድኤቱን በረከቱን ይስጣችሁ፣ በጤና በፍቅር ያኖራችሁ። ዋናው ጤናና ፍቅር ነው። ጤና ካላችሁ ትኖራላችሁ። እግዚአብሔር ጤናና ፍቅር ሰጥቷችሁ ያኖራችሁ። ከበኔ የተረፈው ቅዱስ ገብርኤል ሙሉ ይሙላበት።